ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻል ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። አቅም አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴናችሁ ቤተሰቦች? ሰላም ነች። ዛሬ የማሳያችሁ ደግሞ በየክፍለ ሀገሩ ላሉት ደንበኞቼ ወይም በጠለብ የመጡ ለእነሱ እንዴት አድርጌ እቃ የታዘዝኩትን ረትቤ እንደምልክላቸው ላሳያችሁ ነው ማለት ነው። ማዘዝ የምትፈልጉ በሳውዲ አረቢያ የትኛው ቦታ አይሽ ረሱል የትም ቦታ ያላችሁ በየክፍለ ሀገሩ፣ በጣም ርቀት ቦታ ከሆነ ብሩ በአካውንት አስገቡልኝ ያላችሁ። መጀመሪያ መዳባችሁን አናግራታለሁ ማለት ነው። በአካውንት ታስገቡልኛላችሁ። አድሬስ ትሰጠኛለች፣ ቀጥታ አልክላችኋለሁ ማለት ነው። እነሱ ሳታናግሩ አይሆን። እነሱ ፍቃደኛ ከሆኑ ትክክለኛ አድሬስ ይሰጡናል፣ በአካውንታችን ብር ይገባል። እያንዳንዱ የምንገዛውን እቃ እያሳየናችሁ፣ እየቀረጽን ጠይም እንረትብላችኋለን ማለት ነው። ኑ ላሳያችሁ። እንደምታዩት የህጻናት ልብሶች ፉስታኖች በየአይነቱ ማለት ነው። ፊትሽ ገባ እናረፈ መላብስ ዳክሊያ ሽቴዎች፣ የተለያዩ ሽቴዎች አሉ። እነሱን ማለት ነው ሽርጥ፣ በቃ የሚያስፈልጉ ለቤተሰብ የሚያስፈልጉ ነገሮች፣ ሁሉንም ነገር እንዲህ እንደምታዩት የሚያማምሩ የሚያማምሩ በተለይ ደግሞ አሁን በክፍለ ሀገር ያላችሁ ልጆች ማለት ነው፣ እዚህ ሳውዲ አረቢያ የምትኖሩ ብርድ ስለሆነ የብርድ ልብሶች፣ ቱታዎች ምናምን ያስፈልጋችኋል። የዛ ሀገር ብርድ አጥንት ውስጥ ከገባ ነው የሚታወቀው እንጂ ቆዳችሁን በርዷችሁ አይደለም። ሹራ ምናምን በደንብ ነው የሚያስፈልጋችሁ። ይህን ሁሉ ይሄ ጃኬት ነው ለብርድ የሚሆን፣ ወደ ሀገር ስትገቡ ደግሞ የምትለብሱት ማለት ነው። በጣም ቆንጆ ነው። ላገርም ይሆናል። እዚህም ደግሞ ከመዳሞቻችሁ ጋር ስትወጡ ፎቅ አባያ ትለብሱት አላችሁ ማለት ነው። ይሄ ክፍለ ሀገር ላላችሁ ልጆች ነው። እሺ ሳሙና፣ ሻምፖ፣ ቡኩር፣ ጫማ፣ የልጆች የተለያዩ እቃዎች፣ አህላን ብኩር፣ ሁሉ ነገር ይገባል። ይገባል ማለት ነው። መታሸግ ያለበትን አሸገነዋል። መታሸግ የሌለበትን አላሸግንም። እንዲህ እያደረግን እንልከዋለን ማለት ነው። ይሄ የአንድ ሰው እቃ ነው። የሚሄደው የት ነው? ተቡክ ተቡክ፣ የሚባል ከተማ ነው። የምንልፈው ማለት ነው። ይሄን ዋው ይሄ 24 ኪሎ ከሆነ ራሱ ቀጥታ ማለፍ ይችላል ማለት ነው። ቀጥ አድርጋ ወደ ሀገሯ ይዛ ትሄዳለች ማለት ነው። ይሄ ደግሞ እንደዚህ 24 24 ኪሎ ይዞ ማለፍ ይቻላል። ትኬት ስታስቆርጡ እስከ ሻንጣ አስቆርጡ። ኩንትራት የመጣችው ልጅ 7 ኪሎ ስለሆነ ከዛ ስትመጡ የሚቆርጡት አረቦቹም ካለማወቅ እንደዛ ሊቆርጡባችሁ ይችሉ ይሆናል። የሻንጣን የምትከፍሉት እራሳችሁ ናቸው እናንተ ናችሁ እንድትከፍሉ፣ አረቦቹ ስለማይከፍሉ ይሄ እቃ አሁን ከ2000 ሪያል በላይ ወጪ የወጣበት እቃ ነው ማለት ነው። ኢንሻአላህ አላህ አላህ ደግሞ በሰላም እቃዋን ያስገባላት። አምናችሁና ብር ልካችሁ አዚዛ ይሄን ታሳካልኛለች ብላችሁ የላካችሁ እህቶች በጣም ነው የማመሰግነው። ጀዛኩም ኢላሁ ከይረን። እኔም ደግሞ አማናይን የምወጣ አላህ ያድርገኝ። ሌሎቻችሁን ማዘዝ የምትፈልጉ ዜሮ አምስት ሰላሳ ሁለት አርባ ሀምሳ ዘጠኝ ሀያ ሶስት በጅዳ ከተማ ታገኙኛላችሁ። አመሰግ እነዚህ የምታዩቸው ደግሞ የብርድ ልብሶች ናቸው። አሁን በሱዑድ አረቢያ እንግዲህ ከተወሰነ ጊዜ በኋላ በተለይ በክፍለ ሀገር አካባቢ ኃይለኛ ኃይለኛ ብርድ አለ አጥንት ከገባ በኋላ ነው እንደገና የሚሰማውና ለብርድ የሚሆኑ ልብሶች አሁን ሱቁን እራሱ እያጥለቀለቁት ነው። መዘዝ ለምትፈልጉ እህቶች ጃኬቶችም አሉ። ረዘምን ብለውም የሚለበሱ አሉ። ቱታዎች፣ ጃኬቶች ከላይ ደግሞ እንደ ጋውን አገራችን የምንለብሳቸው አሉ። እነዚህንም አመጣለሁ ማለት ነው። ማዘዝ ለምትፈልጉ እህቶች ያው መጀመሪያ መዳምን ማናገር፣ ከዛ መዳምን እኔ ራሴ አናግርያት አድሬስ ስሰጠኝ አካውንት ሰጣታለሁ፣ በዛ በአካውንት ታስገባለች። የሰፈራችሁ ድረስ ወይም አላችሁበት አካባቢ ከተማው፣ ዋና ዋና ከተማዎቹ ድረስ ይገባሉ ማለት ነው። ወይ በር ድረስ በሹፌር እንዲ፣ በዚህ ዘመን ወይም ደግሞ ሂደው ሐላሉና ሐራሙን ሳያው መለየት፣ ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ። ሀላል ነው ሀራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ፣ መኪናው ከምንም ተገዛ ፎቁ ከምንም ተሰራ፣ ዋናው ብሩ ይገኝ እንጂ ሀላሉ ነገር ብዙም አያሳስበው ይህ ማለት ግን ብዙን ጊዜ የየ ዘመን የየ ዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ የጠፋው እሱ ነው አሉ። ሰው ሁሉ ጠፋ አይባል። እጅግ በጣም ደግሞ የቆሸሸ የሰው ሀቅ ኪሳቸው እንዳይገባ የሚፈልጉ የሰው ላብ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡት ነው። ይሄ የምታዩት የዘይቶች ቅባቶች ናቸው፣ በጣም ምርጥ ናቸው።